ተመልሰን መጥተናል። አድማጮቻችን እያደመጣችሁን ስለሆነ አሁን በድጋሚ በጣም አድርገን እናመሰግናለን። ፓሪስ ያለውን ሁኔታ ለማወቅ በጣም ጥረት እያደረግን ነው። ስለዚህ ለሀይሚ እንደውላለን። ቀደም ሲልም ደግሞ ስናገኛት ነበረ። በዛ አካባቢ ያለውን ነገር ትነግረናል። ድባቡ ትንሽ አስገራሚ ነው፣ በጣምም ደግሞ ደስ ይላል። በተነቃቃ ስሜት ውስጥ ሆነው የፓሪስ አንጀርማ ደጋፊዎች ጨዋታውን እየጠበቁት መሆኑን ማየት መረዳት ይቻላል። ስለ ፈረንሳይ ስለመሄድ ወይ ፓሪስ ስለመሄድ ምናሆን አስበሽ ታውቂያለሽ? እና ካሰብሽስ ማየት መጀመሪያ ብትሄጅ ለምሳሌ ማየት መጀመሪያ የምትፈልግ የሆነ አይፍል ታወር ነው ወይስ ሌላ አለ? መሄድ ምናምን አስቤያለሁ። ኮንፈረንስ ግን ፓሪስ ሲባል ቀድሞ ይመጣል ይመጣብኝ አይፍል ታወር ነው፣ አይፍል ታወር ነው። ግን ያዩት ሰዎች የነበረን ኤክስፔክቴሽንና ሄደን እዛ ያገኘነው ነገር በጣም ይለያያል ይላሉ። ማቃለል ስለሚሄዱ ይላሉ ላሉ ኮ ማቃለል ነው። አይፈል ታወር በጣም ትልቅ መስህብ እንደሆነ በእርግጠኝነት መናገር ይቻላል። በነገራችን ላይ ጉስታፍ አይፈል የሚባል ሰው ነው ኢንጂኒሩ የዚህ አይፈል ታወርና አይፈል የሚለው ስሙን በራሱ ስም ስለሰጠውን አይፈል ታወር ምንል ነው የአይፈል ታወር ፍል ማማ እንደ ማለት ነው እና ሰውዬው ነው ኢንጂኒሩ ነው በዛ ስም የተነሳ የሚጠራው ስሙ። በጣም በጣም በጣም የፈረንሳይ ወይም የፓሪስ ትልቅ መስህብ ከሚባሉት ነገሮች መካከል አንደኛው ይሄ መሆኑን በእርግጠኝነት መናገር ይቻላል። ይህንን ያነሳንበት ዋነኛው ምክንያት ከዛው ከማማው ላይ እንዳትወድቅብን እንጂ ሃይኒ ማማው ላይ ናት አሁን ያለችው የአይፈል ታወር ላይ ናት ያለችው እዛ ላይ ሆና የምትነግረንን ነገር እንሰማለን እዛ ያለውን ድባብ እንደዚሁ እናያለን ማለት ነው እና ከመቶ ሰላሳ ስድስት አመት በፊት ነው አይፍል ታወር ተገንብቶ የተጠናቀቀው። እሷ እዛ ናት ያለችው። ሄሎው ሄሎ፣ አቤ ሳምሪ እንዴት አርፍዳችኋል? እንግዲህ መስማት ብቻ ሳይሆን እያያችሁ ነው እያዩዋችሁ ነው። ሁሉ መልካም ነው እግዚአብሔር ይመስገን፣ ሁሉ መልካም ነው። ሁሉ ደስ የሚል ስሜት ነው። እንግዲህ እዚ ያለው ጸሐዩ ድባቡ፣ ሁሉም የሰው ስሜት ደስ የሚል ነገር ነው ያለው። በጣም አሪፍ። አሁን ኤፍልታወር ምኑ ጋር ወገቡ ላይ ነሽ? ከወገብ በላይ ነሽ? ወገቡ ላይ ነኛው፣ ወገቡ ላይ ነሽ። ወደ እንግዲህ ዓለም ላይ በጣም ብዙ የመጎብኘት ፍላጎት አለ ከተባለ ወደ ፓሪስ የመሄድ ፍላጎት ቀዳሚ ከሚባሉት መዳረሻዎች የቱሪዝም መዳረሻዎች አንዷ ፓሪስ ነው። ፓሪስ ለጉብኝት የሚመጡ ሰዎች በአብዛኛው ወይም ቅድሚያ ሰጥተው ትኩረት ሰጥተው ማየት የሚፈልጉት ምን ነው? ሀይፈልታውርን ነው ወይስ ሌላ አለ? እንግዲህ ቀዳሚው ሀይፈልታውር ነው፣ ግን በእርግጥ ቀዳሚው ቀዳሚው ሲባል ብዙ ቀዳሚዎች አሉ። አንዱ ሀይፈልታውር ነው፣ ከዛ ቀጥሎ ሙናኒዛ፣ ከዛ ኖተርዳም ቤተክርስቲያኑ። እንግዲህ እነዚህ ሁሉ በቀዳሚነት ፓሪስንም ሆነ በአለም ደረጃ ሁሉ የሚመጡ ሰዎች ቀዳሚ ፓሪስን ሲጎበኙ ማየት የሚፈልጓቸው ቦታዎች ናቸውና። አንዱን ከአንዱን ለማቀዳደም በጣም ከባድ ነው፣ ግን አንዱ ብል የተሻለ ነው። እሺ አንድ የመጨረሻ ጥያቄ ልጠይቅሽ። አሁን በቅርብ እዚህ ፓሪስ ሀያ ሀያ አራት የኦሊምፒክ ጨዋታዎች ሲደረግ እዛ ሄደው ከነበሩት ወዳጆች መካከል አንዳቸው ትልቅ ሰው ናቸው የነገሩኝ ምንድን ነው ብዙ ጊዜ ወደ ፓሪስ እንደሚሄዱ ወደ ፓሪስ ሲሄዱ ግን በሚሄዱበት የመመላለሳቸው ዋነኛው ምክንያት አንድ የመቤታችን የቅድስት ድንግል ማርያም ቤተ ክርስቲያን አለ። ልክ ነው አለ ማለት እዚህ ፓሪስ ውስጥ አለ። አንደኛው ደግሞ ከፓሪስ ውጪ ክፍለ ሀገር ነው። እንግዲህ ብዙ ሰዎች ልክ እንደገዳ የሚጠቀሙበት ነው እና መቤታችን። አዎ እሱ ነው። እዛም ሂደው በየአመቱ እዚህም ያሉ ኢትዮጵያውያን በየአመቱ ሂደው እዛ በተለይ ሐምሌ ላይ የስለት አንጾ እዛም ያከብሩ ሰዎች አሉ። እና ከተለያየ አለምን መጠው ይሄን ቦታ የሚጎበኙ ሰዎች አሉ። ሉርድ ይባላል። ይሄ ቦታ ምንድን ነው የሚባለው? ሉርድ ሉርድ ማርያም ሎርድ ማርያም ይባላል። ይሄንን እንደ መንደርደሪያ ካነሳን ፍሬንድሽን ላገናኝሽ ፍሬንድሽን ላገናኝሽ። እሺ፣ እንግዲህ አንተንም ሳምሪንም አዎ ባገኛችሁ ደስ ይለኛል። አንተም ፍሬንዴ ነህ እንግዲህ። እሺ ሳምሪዬ፣ እንዴት አርፍደሻል ሰላም ነሽ ወይ? አለን አለን። ስላገኘንሽ በጣም ደስ ብሎናል። እንግዲህ በ ፈረንሳይ ያለውን ሁኔታ ማወቅ በጣም እንፈልጋለን በዛሬ ቀን። ለዚህ ደግሞ በዋናነት ምክንያት የሆነን አንቺ የላክሽልን ቪዲዮ ፎቶግራፍ ነው እና በከተማዋ ያለው ድባብ እየተለየ እንደሆነ አይተናል። ልክ ፓሪሰን ጀርማ ዋንጫ በልቶ ሰለብሬት እየተደረገ ነው የሚመስለው አንቺ የላክሽልን ቪዲዮ ላይ እንዳየ ነው እና እስቲ ስለ ድባቡ ንገሪን። ከመቼ ጀምሮ ነው እንዲህ አይነት ክስተቶች በከተማዋ ማስተዋል የተጀመረው? ፓሪስ እንግዲህ ከያዝነው ሳምንት ጀምሮ ያላት ድባብ በጣም በጣም በከፍተኛ ሁኔታ ተለውጧልና የሻምፒዮንስ ሊግን ዋንጫ ከማንሳት ይልቅ ከዛ በፊት ያለውን ስሜት ነው እያጣጣሙ ያሉት እና በጣም ደስ የሚል አይነት ድባብ ነው በየምሽቱ ያለው። ትላንት ምሽት ፓሪስ ላይ ከፍተኛ የሆነ ሴሌብሬሽን ነበረ። እንደ ኢቭ በዩ እየተከበረ ነው ያለው። ከዛ በፊትም እንደዚህ በነበሩት ምሽቶችም የተለያዩ የክብረ ክብረ በዓል የሚመስሉ ትዕይንቶች በየተለያዩ ቦታዎች ሲደረጉ ነበረ እዚሁ አይፈል ታወር አካባቢም ባለው ትሮካዴሮ የሚባለው ቦታ ላይ ከበጣም ከፍተኛ ቁጥር ያላቸው የፓሪስ ሴንት ጀርመን ደጋፊዎች እንግዲህ ርችቶችን በመያዝ መብራቶችን በመያዝ የሚቀጣጠሉ ነገሮችን በመያዝ በዜማ እንግዲህ በሙዚቃ ባንድ ታጅበው ክለባቸውን እየደገፉ ነው ያሉት። ይሄ ስሜት ደግሞ መላው ፓሪስን እንደ መላው ፈረንሳይን እንዲጋባበትም እያደረጉ ነው ያሉት እና አሁን ከዚህ ከደጋፊዎች አልፎ እንግዲህ የከተማው አስተዳደርም ይሄን የፓሪስን ውጤት በሚደግፍ መልክ የተለያዩ ዝግጅቶች እያደረገ እንደሆነ ነው ያለኝ መረጃ። እንግዲህ አንደኛው እዚህ ሀይፈል ታወር ነው እንግዲህ ከነገ ጀምሮ ሀይፈልታወር የአጠቃላይ እንግዲህ የሀይፈልታወር ምሽት ላይ ወርቃማ ከለር ነው ያለው ብርሃኑ፣ ያንን በመቀየር የፓሪስ ሰንጀርማ ከለርን ይለብሳል ማለት ነው። ቀይና ብሉ ነው የሚሆነው ነገ ምሽት እንዲሁም ደግሞ የፓሪስ ሳን ጀርማ ውጤትን ጥሩ ምኞት የሚመኙበትንም መልእክት አይፈልታወር ላይ ይተላለፋል። ሌሎች እንደዚ ክፍለ እንደ አዲስ አበባ እንግዲህ የተለያዩ ክፍለ ከተሞች አሉ አይደለ? እንደዛም ደግሞ በፓሪስ ዙሪያ ያሉ የተለያዩ ክፍለ ከተሞች ወይ ደግሞ አራንዲዝሞ ይባላሉ። እነሱም የተለያዩ ክለቡ ምኞታቸውን ጥሩ ውጤት እንዲያገኝ ክለቡ ምኞታቸውን የሚያስተላልፉ መልእክቶችን በየከተሞቻቸው ወይ ደግሞ በየክፍለ ከተሞቻቸው በሚገኙ የመዘጋጃ ቤት ቦታዎች ላይ ወይ በሚታዩ አደባባዮች ላይ እንደሚሰቅሉ ተነግሯል። ከዛ ውጭ ደግሞ በስቴዲየሙ አካባቢ በፓርክ ደ ፍራንስም ይሄን አይነት መልእክት ይተላለፋል ተብሏል። አጠቃላይ ከጸጥታ ጉዳይ ከአቀባበል ጉዳይ ላይ አሁን እንግዲህ አቀባበሉ ነው እየተነገረ ያለው ብዛት መቼ ነው የሚገባው ቡድኑ እንደገና ከኤርፖርት ጀምሮ ወደ ዋናው ፓሪስ ከተማ ሲገባ በሾንዘሊዜ የሚኖረው አቀባበል፣ ከዛ በኋላ በቤተ መንግስት ሁሉ ኢማኑኤል ማክሮ ቡድኑ ነው እንግዲህ ዋንጫ ይዘው ከመጡ ማታ ላይ እንደሚቀበሏቸውና ትልቅ የሆነ ዝግጅት እንደሚደረግ፣ በኋላ ደግሞ ከቤተ መንግስቱ በኋላ ወደ ፓርክ ደ ፍራንስ ትልቅ የአቀባበል ዝግጅትም እንደሚኖር ነው እየተነገረ ያለው። እንግዲህ ይሄ ሁሉ ያው ፓሪስ ካሸነፈች ነው። እንግዲህ ይሄ በጣም ትልቅ ዝግጅት ነው ያለው እና ምንም እንሸነፋለን የሚል ስሜት አይደለም ሁሉም ላይ ያለው። ስለዚህ ፓሪስ በዛ አይነት ስሜት ነው እንግዲህ ነገን እየተጠባበቀች ያለችው። በጣም ይገርማል። እኔም ገርሞኛል በጣም አንደኛ ገና ለገና ለአቀባበሉ የሚደረገው ዝግጅት ከፍ ያለ መሆኑ። ሁለተኛ ደግሞ ገና ጨዋታው ከመደረጉ በፊት ቅድም እንደተናገርኩት በከተማዋ ውስጥ ያለው የደስታ አገላለጽና የማበረታታት ጉዳይ ከጠበቅ ነው በላይ ሆኖ ነው የተመለከትኩት። እና ይህኛው የላክሽልን ቪዲዮ ትላንት ምሽት የነበረ ይመስለኛል። አዎ፣ ስለዚህ አሁን ዛሬም እንደገና ይቀጥላል ማለት ነው። እና ነገም ዛሬም ይኖራል። አዎ፣ ዛሬም ይኖራል። እንግዲህ ከትላንት እንዳልኩት ከትላንትና በስቲያም ነበረ፣ ዛሬም ይኖራል፣ ከነገ በስቲያም በርግጥ ነው። አሁን ነገ ላይ አብዛኛው ሰው ጨዋታውን እንግዲህ በየቦታው ይከታተላል። ከዛ ውጭ ግን ከውጤቱ በኋላ የሚኖረውን የደስታም ሆነ አጠቃላይ ከውጤቱ በኋላ የሚኖረውን ነገር የከተማዋን ገጽታ በ ቀይር ነው ወይ ደግሞ ወደ ረብሻ በሚያስኬድ መኩል እንዳይሆን ከፍተኛ የሆነ ጥንቃቄ ነው ሁን በአሁኑ ሰዓት ፖሊሶች እየተናገሩ ያሉት እና በተለይ የዚህ የሾንዘሊዜ ጎዳና ብዙ ጊዜ ያው ትልልቅ ዝግጅቶች ሲደረጉ ሰውም ደስታው የሚገልጽበትም አደባባይ ስለሆነ ነገ ምሽት ማንም ደጋፊ ወደዛ እንዳይሄድ እንደሚከለከል ተገልጿል። ግን ይህን ነገር ያከብሩታል ወይ ነው አሁን ጥያቄው። አንደኛም እዛ አካባቢም በጣም ከፍተኛ የሆኑ ትልልቅ የንግድ ሱቆች ያሉበት ነው እና እነሱም ስጋታቸውን እየገለጹ ነው ያሉት እና በተለይ የፓሪስ ሰንጀርማ ደጋፊዎች እዚህ ፓሪስ አካባቢ የተወደዱ አይደሉም። እውነት ለመናገር ደስታቸውን የሚገልጹበት መንገድ ትንሽ ከተማውን ገጽታና አንዳንድ ነገሮችን የሚያበላይ ስለሆነ ከዚህ በፊትም በነበሩት ታሪኮች ብዙ ጊዜ እንዲህ አይነት ደስታ ሲመጣ አብረው የሚመጡ ጥፋቶች አሉና ከዛ ረገድ አንጻር የነገውም የፓሪስ ሰንጀርማ ደጋፊዎች ሁኔታ እንዴት ይሆናል የሚለው ነው ከፍተኛ ስጋት ያለውና በሁለቱም ቢሸነፉም ቢያሸንፉም በምን መልኩ ነው ደስታቸው ሊገልጹ የሚችለው ነገር የሚለው ከፍተኛ የሆነ በነዋሪዎቹም እንዲሁም ደግሞ በጸጥታ አካላትም ዘንድ ከፍተኛ ስጋት ሆኖ ነው በሌላው ዘንድ ደግሞ እየተነገረ ያለው ሆኖም ግን አሁን ሁሉም ስለዛ አይደለም የሚያስበው በቃ ይሄ ነገር በታሪክ አጋጣሚ አንዴ የተገኘ ነው አብረን እናክብረው ምንም አይነት ነገር ቢመጣ አብረን እናክብረው በምንም መልኩ መከልከል የለብንም የሚሉ ደጋፊዎችም በብዛት ድምጻቸውም ይሰማል ከዚ ውጭ ሶሻል ሚዲያውን ብትመለከች እዚህ ፓሪስ አካባቢ ያለውን በተለይ በደጋፊዎች መካከል ያለውን ስትመለከች እውነት ሌላ አይነት ታሪክ ውስጥ እንዳሉ ነው የምትመለከችው። እና ፓሪስ አሁንም መናገር የምችለው በአንድ እንግዲህ በዚህ በሻምፒዮንስ ሊግ በሌላ እንትን አንድ የታሪክ ምዕራፍ ላይ እንዳለች ነው። ምክንያቱም በእርግጥ ነው ትልልቅ ዝግጅቶችን ፓሪስ ከዚህ በፊት አድርጋለች። እንግዲህ የዓለም ዋንጫን ሁለት ያሸንፈው ትልልቅ ዝግጅቶች እዚህ ተደርገው አልፈዋል። ከዛ ውጭም ትልልቅ እንትኖች አሁን ቱር ደ ፍራንስ የሳይክል ውድድሩ መጠናቀቂያው እዚህ ነው የሾንዘሊዜ ላይ ነው እና እንደዚህ አይነት እንትኖች የሉም፣ ፍርሃቶች የሉም። አሁን ግን እንዳልኩት ነው ከፓሪስ ሰንጀማ ደጋፊዎች ባህሪያ አንጻር ግን ምን ይፈጠራል የሚለው ነገር ከተማዋን በብዙ መልኩ ወጥሯት ይዟታልና እንግዲህ ነገ እስቲ በምን መልኩ ተነፍሳለች የሚለው አብረን ነው የምናየው። ግን አንድ አሁን ይህንን ነገር ስናነሳ እንደ ስጋት ከተቆጠረ አላቅም እንዲህ አይነት በጣም ከፍተኛ የሚባል ዝግጅቶች መኖራቸው ገና ጨዋታው ከመደረጉ በፊትም እንደዚህ አይነት ጭፈራዎችና ማበረታቻዎች መኖራቸው ምናልባት ተጫዋቾቹ ላይ የሚያሳድረው ተጽዕኖ ይኖራል ተብሎ የተገለጸ ነገር አለ። ተጽዕኖውን በተመለከተ በዛ ረገድ ምንም አይነት ነገር አይደለም እየተገለጸ ያለው አብዛኞቹም ተጫዋቾች ለዚህ ዝግጅታቸውን በጥሩ ሁኔታ ማዘጋጀት እየተዘጋጁ መሆኑን ይሄም ደግሞ ያለው የህብረተሰቡ ተነሳሽነት፣ የደጋፊዎቹ በዚህ አይነት ስሜት መገኘት የበለጠ እነሱንም ለድል የሚያነሳሳ እንደሆነ ነው። በዛ በኩልም እየተገለጸ ያለው አንደኛ ራሱ ቡድኑ የተዋቀረበት መንገድ፣ ከዛ ውጭ ተጫዋቾቹ አሁን ያሉበት አቋም እና ብቃት በቡድንም በግለሰብም ደረጃ ማለት ነው። ከዛ ውጭ ራሱ አሰልጣኞቻቸው ከኤኔሪኬ ጀምሮ እንግዲህ ያለው የመኔጅመንቱ ቡድኑ ላይ ያለው መተማመን ተጫዋቾቹን በራሳቸው ላይ ከፍተኛ የሆነ መተማመን እንዲፈጥሩና ይሄን ጨዋታ ለማሸነፍ እና በቃ አንድ ታሪክ በ ለመጽሐፍ የተዘጋጁ እንደሆነ ነው ያለው። መረጃም የሚገልጹትም እነሱ መጨው እየተናገሩ ያሉትም ይሄ ነው በነገሮች ላይ ይሄ የሻምፒዮንስ ሊግ ለፓሪስ ሰንጀርማ ማሸነፍ፣ እርግጥ ነው በፈረንሳይ ታሪክ የመጀመሪያው ሊሆን ይችላል። ከዛ ውጪ ደግሞ ምናልባትም ፓሪስ ሰንጀርማ ይህን ጨዋታ ካሸነፈ እዚህ በፓሪስ ወይ ደግሞ አጠቃላይ በፓሪስ ብቻ ሳይሆን በፈረንሳይ ታሪክ ትልልቅ ሀገሪቱን የሚወክሉ ትልልቅ ስራ የሰሩ ሰዎች ስማቸው የሚጻፍበት ክብራቸው የሚገለጽበት ቦታ አለ፣ ፓንቶም ይባላል። አንዳንዶቹም እንዲሁም ሲያርፉ እዛው መቃብራቸው እዛ የሚሆኑበት ቦታ አለ እና ይሄ በጣም የተከበረ ቦታ ነው። ስለዚህ የፓሪስ ሰንጀርማ ስም እዛ እንዲጻፍ ሁሉ ነው እንግዲህ ጥረት እየተደረገ ያለው እና ከእግር ኳስም አልፎ በቃ በፈረንሳይ ታሪክ ውስጥ ትልቁን የታሪክ መዝገብ ውስጥ እንዲሰፍሩ ተጫዋቾቹም ደጋፊዎቹም ከፍተኛ የሆነ ፍላጎት እንዳለ ነው እየተነገር ያለው እና በዚህ ረገድ ምንም አይነት የስነ ልቦና ጫና አለ ተብሎ ለመናገር የሚደፈርበት ሁኔታ አይደለም ያለው። ሳም በጣም የሚገርም ነው። እንግዲህ ከጨዋታው በኋላ ደግሞ ምን አይነት ድባብ ይኖራል የሚለውን በተለየ ሁኔታ እንድንጠብቅ ያደረገ ክስተት ነው እየነገርሽን ያለሹው ግን የማርሴይ ደጋፊዎችስ ባለፈው ስናነሳ አስታውሳለሁ፣ የኢንተር ሚላን ማሊያ በከተማዋ በጣም በብዛት እየተሸጠ እንደሆነ፣ ብዙ የኢንተር ሚላንን ማሊያ የለበሱ ሰዎችም እንደሚታዩ ስትነግሪን ነበረ እና በዛስ በኩል ምናልባት የተሰማ አዲስ ነገር አለ በተለየ ሁኔታ ትኩረት የሳበ? ልክ ነው። በዚህ ረገድ እንግዲህ ያለው ነገር የተወሰኑ ነገሮችን ስመለከት ነበር እና እንዲሁም በማፕ በፈረንሳይም ካርታ የትኛው ክለብ ወይ ደግሞ የትኞቹ ክልሎች ወይ ደግሞ ሪጅኖች ለፓሪሳን ጀርማ ደጋፋቸውን እየገለጹ ነው የሚል ነገር ወጥቶ ነበር እና አብዛኛው የፓሪስ ደጋፊዎች ናቸው ከተለያዩ ክልሎች የወጡ እነዚህ አሁን በሊጉም እየተወዳደሩ ያሉ ክለቦች ያሉባቸው ክልሎችም የፓሪሳን ጀርማ ጎን ከ ማርሴ በስተቀር ማለት ነው። እና ማርሴ አሁንም በዛው እንደጸኑ ናቸው። አሁንም እንግዲህ አሁን ይህን ነገር እስከምንናገርበት እስካለው ድረስ መረጃ ድረስ ከተማ ውስጥ ከፍተኛ የሆነ እንቅስቃሴ ከኢንተር ሚላን ጋር በተያዘ ከኢንተር ሚላን ድጋፍ ጋር በተያዘ እየተገለጸ ያለበት ሁኔታ ነው ያለው ከዛ ውጪ በቀደምትነት በነበረን ዝግጅታችን እንግዲህ የገለጽነው ነገር አለ። በጣም ታዋቂ ተጫዋቾች በፓሪስ ሰንጀርማን፣ በፈረንሳይም ውስጥ ተጫውተው ያለፉ ተጫዋቾች እንግዲህ ለክለቡ ያላቸውን ምኞት እየገለጹ ያሉበት ሁኔታ እንዳለ የተናገርንበት ነገር ነበር እና አሁን ላይ በተለይ የዚህ ወይ ትውልዳቸው ከማርሴ ሆነ ወይ ደግሞ ማርሴ ላይ ተጫውቶ ያለፉ ተጫዋቾች ይህን ነገር ከዚህ ከፓሪስ ሰንጀርማ መልካም ውጤት መመኘት ጋር በተያያዘ የሚገልጹት አስተያየት በተወሰነ ደረጃ ትችት እያስነሳባቸው ያለበት ሁኔታ ነበር እና ያንንም መልሰው እያስተባበሉ ነው። እኔ ማርሴ ነኝ፣ አሁንም ማርሴነቴን ወይ ደግሞ ለፓሪስ ሰንጀርማ ደጋፊ ወይ ደግሞ ፓሪስ ልሆን አልችልም ግን ይሄ ነገር ታሪካዊ ስለሆነ መደገፍ አለብን ብለው አሁን ያን ነገር ያስተባበሉበት ነገር አለና መናገር እራሱ መናገር እንደ ኃጢአት የተቆጠረበት ነው። ማርሰዮች ዘንድ ስለ ፓሪስ ሰን ጀርማ ምንም ነገር እንድትናገሪ የሚሰጡሽ እንትን የለም እና ይሄ ነገር አሁንም እንግዲህ ቀጥሏል። ምናልባትም ደግሞ ነገ ምን ነገር ይፈጠራል የሚለውን አብረ ነው ምና በዛው ልክ ደግሞ የፓሪስ ሰንጀርማ ደጋፊዎች የኦሎምፒክ ማርሴይን ደጋፊዎች የሚያበሽቁ ብዙ ነገሮችን ደሞታ ያለሽ በዛው ልክ ማለት ነው እና ለዚህ ታሪክ አጋጣሚ እነሱ ናቸው የደረሱት። ስለዚህ ያው እንቁሉ ልጭ ባይ ለነሱም እንደዛ አይነት ነገር ስሜት ነው የሚገልጹ ይገልጹላቸውና ደግሞ በሚገርም ሁኔታ አሁን ከዚህ ማርሴን በዚህ በሊጉ እንግዲህ ሁለተኛውኑን የጨረሰው ፓሪስ ሰንጀርማ የዚህን የሻምፒዮንስ እንትኑን የዚህ የሊጉን ዋንጫ አሸነፈ፣ የኮፕ ደ ፍራንስ ዋንጫ አሸነፈ። ስለዚህ ሁለቱን ዋንጫ በመውሰዱ ይሄ የ ሌላ የሻምፒዮኔት ዋንጫ የሚባል አለ እንግዲህ፣ የአሸናፊዎች አሸናፊ የሚባለው ማለት ነው። እዛ ላይ ግዴታ ሁለቱም ፓሪሰንጀርማ ስለሆነ ሁለተኛ ወጣው ቡድን ነው የሚጫወተው። ስለዚህ አሁን ማርሴይና ፓሪሰንጀርማ በቅርቡ ይጫወታሉ ለዚህ ዋንጫ አሁን እንዲሁም ትልቁ እንትን የሆነው ምን በዚህ አጋጣሚ ቢገናኙ ምን ሊፈጠር ይችላል የሚለው ነው እና ይሄም ራሱ አንድ ትልቅ መነጋገሪያ ሆኗል። ከዚሁ ሁኔታ ጋር በተያዘ ገና የምንጠብቀው ትልቅ ነገር አለ ማለት ነው። ማርሴይና ፓሪሰንጀርማ ሲገናኙ ግን በጣም ይገርማል እንግዲህ ሂደቱ ሁኑ ጉዞውን ሰለብሬት ማድረግ መደሰት ይገባል ብዬ ነው ነው የምማስበው ፓሪስ ሰን ዠርማ በዘንድሮ የውድድር አመት በሻምፒየንስ ሊግ ላይ በተለይ ከኖክአውት ስቴጅ በኋላ ያሳየው ብቃት ብዙ ሰዎች የተገረሙበት ነው ለሉዊስ ኤንሪኬም ደግሞ ትልቅ ክሬዲት እየተሰጠ እንደሆነ ያየንበት ነው ስለዚህ ጨዋታው እስከሚደረግበት ጊዜ ድረስ በከተማዋ ያለው ድባብ በጣም አስደናቂ ተብሎ እየተገለጸ ስለሆነ እሱን እናንሳና ለአድማጮቻችን ወቅታዊ መረጃ እንስጥ በሚል ነው አንቺን ያገኘ ነው። እንግዲህ ከጨዋታው በኋላ ዋንጫ ይዘው የሚመለሱ ከሆነ ያው በሀገሪቷ ውስጥ የሚደረገው የደስታ መግለጽ ስነ ስርአት በጣም ሰፊ እንደሆነ ቅድም ነግረሽናል። እንደዚሁ ማክሮን ሁሉ የሚገኙበት በቤተ መንግስት ራሱ አቀባበል የሚደረግበት እድል እንዳለ ስት ነግሪን ነበረ። እንግዲህ እሱን ደግሞ እየተከታተለን እናቀርባለን። ግን የሰሞነኛ ሁኔታውን በተመለከተ ግን በፈረንሳይ ምን እየተባለ ነው የሚለውን አት ነግሪንም ከ ማክሮን እና ከባለቤታቸው ጋር በተያዘ ያየነው ቪዲዮ ብዙ እኮ ሲያባብል ነበረ። ምን እየሰማችሁ ነው? ልክ ነው። እንግዲህ ያው፣ እዚህ በዚህ ጉዳይ ላይ ያው በ እንደ መንግስት ብዙ የተባለበት ነገር አይደለም። እርግጥም አንዳንድ ሶሻል መገናኛ ብዙኃን እና እንዲሁም ደግሞ ትልልቆቹም የመገናኛ ብዙኃን በጉዳዩ ላይ ብዙ ሲሉበት ነበረ። በመንግስት በኩል የወጣ ኮሚኒኬ ወይ ደግሞ ምንድን ነው መግለጫ ነበረ ይህን በተመለከተ ደስተ ምንድን ነው ሆን ብሎ የተደረገ ነገር እንዳልሆነና ይህም በቃ የተወሰኑ የተወሰኑ ነገሮች በቃ መጋነን ያው ከዚህ ከቴክኖሎጂ ጋር ተያይዞ መጋነን ያለባቸው ጉዳዮች ናቸው እና እንደተባለው አይነት አይደለም የሚሉ ማሰባቢያዎች ተሰጠውበታል። ከዛ ውጭ ግን የአብዛኛው ጉዳዩ ለፈረንሳዮች እንዲህ አይነት ነገር ብዙም የሚያስደንቅ ነገር አይደለም። ነገር ግን በተለይ የዚህ የተቃዋሚ ፓርቲዎች ይህም ጉዳይ ያው እንዳንድ ምንድን ነው መነጋገሪያ ወይም ደግሞ እንደው የፖለቲካ አጀንዳን ባይሆን ያው ትንሽ የመሳለቅ አይነት ነገር ሆኖ ያው ሲነጋገሩበት ነው ሰሞኑን የከረሙት። አጠቃላይ ግን ያው ሌሎች ቦታዎች ላይ እንዳየሁት አይደለም፣ እዚህ ፈረንሳይ አካባቢ ያለው ድባብ የተሰጠው ትኩረት ሁኔታው አንፃር ው ማለት ያው ምክንያቱም ብዙ የሚያስደንቅ ነገር ስላልሆነ ለእነሱ ግን ሲያስፈልግ በጥፊ ማለት ልብ ልብ ይሰጣል። እንግዲህ ምናልባትም ምንድን ነው የ እንግዲህ አሁን ይህን ለመናገር በእውነት ለመናገር ከባድ ነው። አሁን ይህ ነገር እውነት ሆኗል ወይ እንደተባለም ደግሞ ትንሽ የተወሰኑ ነገሮች ተጋነውበታል ወይ ትንሽ ከባድ ነው። ግን ያው እንግዲህ አጋጣሚ ነው ብለን እንለፈው የተፈጠረውን ነገር ስለማናውቅ በውስጡ ጥርጣሬ ያለው ማለት ነው። እሺ እኔ ቀዳማዊ መቤቷ ያው የውስጥ ጉዳይ ነው ብለን ለፋው እንደዛ ነው የሚሻለው። እሺ ሀይሚ በጣም እናመሰግናለን። መጨረሻ ላይ ማለት የምትፈልጊው ነገር ካለ እሱን ከጨዋታው ጋር በተያያዘ መልዕክትሽን ምኞትሽንም መግለጽ ትችያለሽ። እንግዲህ ያው አጠቃላይ ያው ያለው ስሜት እንዳልኩት ነው፣ ደስ የሚል ነገር ነው። እንግዲህ ይሄ ደስታ እውነትም ሆኖ አብዛኛው የፓሪስ ደጋፊዎች፣ ነዋሪዎች እንዲሁም ደግሞ መላው ፈረንሳይ ይሄን ነገር እንደተመኘው እውን ቢሆን በጣም ደስ የሚል ነገር ይሆናል ብዬ ጠብቃለሁኝ። ከዛ ውጪ ውጤትም እንኳን ባይኖር እንደተጠበቁ አይነት የማሸነፍ ነገር እንኳን ባይኖር ይሄ ለፓሪስ ሰን ጀርማ ትልቅ ትልቅ ነገር ነው። ስለዚህ ለቀጣይ ለሚኖሩት የሻምፒዮንስ ሊግ ዋንጫዎች መድረስ እንደሚቻል ቡድኑም ደግሞ በአሳማኝ መልኩ ትልቅ ደረጃ የሚደርስ ቡድንም እንደሆነ፣ አብዛኞቹ ወጣቶች ናቸው። ያየነው የቡድን ቅንጅት ነው፣ የግለሰብ ውጤት አይደለም እና ነገም ሌላ ቀን ነው የሚል ነገር ይኖራል ብዬ ነው ማስበው፣ እንጂ በሚገኘው ውጤት ይከፋሉ ብዬ በፍጹም የምጠብቀው ነገር አይደለም። እርግጥ ነው እንደ ማንኛውም ሰው ስሜታቸው ሊነካ ይችላል፣ ግን ያን ያህል እንትን የምትይበት አይደለም። ነገም ነጋ ተስፋ ያለው ቡድን እንደሆነ ነገ መናገር ይቻላል እና በዚህ ረገድ ይሄን ነው የምለው። አጠቃላይ ግን ፓሪስ ሰን ጀርማን መሆኑ አጠቃላይ ለመላው ፈረንሳውያን ይህን ውጤት ጥሩ እንዲሆን እመኛለሁ። እኛም ለኢንተር ሚላን መልካም ውጤት እንመኛለን። ግድ የለም እንግዲህ ፓሪስን አታያትም። ወደ ማርሴ ነው የምንልክ፣ ወደ ማርሴ። እዚህ ሀገር ብቶኝ ኖሮ እንወራረድ ነበረ። በተልኮ ውርርድ አያምርም ብዬ ነው እንግዲህ። ይሆናል ማይሆን ነገር አይደለም እንግዲህ እስኪ ለማንኛውም ግን ለእኛ ትርፉ መልካም ጨዋታ ቢሆን ነው። መልካም ጨዋታ እንመኛለን። አይሚ በጣም በጣም አሪፍ ሀሳቦችን ስለነገርሽን እናመሰግናለን። የተባረከና ደስ የምትሰኝበት ቀን ይሆነልሽ። አሜን። ለእናንተም እንግዲህ ለአድማጮቻችንም መልካም ቀን፣ መልካም ጨዋታ ከውጤት ጋር እመኛለሁኝ። ስለዚህ እንግዲህ ምን ቀ- ከጨዋታ በኋላ ባሉት የሚቀጥለው ሳምንት ደግሞ ያለውን አጠቃላይ ሁኔታ እንነጋገራለን። ከአድማጮቻችን ጋር በድጋሚ የምንገናኝበት ጊዜ ይኖራል። እስከ ሳምንቱ እንግዲህ መልካም ሳምንት እመኛለሁ። መልካም ሳምንት ለአንቺ መልካም ጊዜ። ቴንክ ዩ ወጣ ባይ በጣም እናመሰግናለን። ከአንድ ክለብ በላይ ነው ሀይሚያውን ስት ነግረን በፈረንሳይ እየሆነ ያለው ነገር የፓሪሰን ጀርማ ያው አንድ ክለብ ነው። በክለብ ደረጃ የሚደረግ ጨዋታ አይመስልም። ልክ የብሔራዊ ቡድን አይነት ስሜት አለው። ፈረንሳውያን ፓሪሰን ጀርማል እየደገፉበት የሚገኘው መንገድ፣ በከተማዋ የሚሰማው ነገር እንደገና ከጨዋታው በኋላ ዋንጫ ይዘው የሚመለሱ ከሆነ በከተማዋ የሚኖረው አቀባበል የሚደረጉ ስነስርዓቶች በሙሉ እና በጣም በከተማዋ የክብር ደግሞ ቦታ ላይ ስማቸው ፓሪሰን ጀርማ እንዲጻፍም እንደዚህ እንደዚህ የሚደረግበትን መንገድ ስታይ የብሔራዊ ቡድን ነው የሚመስለው። አሁን በብሔራዊ ቡድን ደረጃ የፈረንሳይ ብሔራዊ ቡድን በጣም ውጤታማ ነው፣ የዓለም ዋንጫዎችንም በማንሳት የሚታወቅ ነው። ግን ለሻምፒየንስ ሊግና ለፓሪሰን ጀርማ የተሰጠው ቦታ ከዛ ጋር የሚስተካከል ሆኖ አገኘውት እና በጣም ነው የገረመኝ። ግን ምን ያህል ከፍተኛ ፍላጎት እንዳለ የሚያሳይ ነው። በጣም በጣም ትልቅ ፍላጎት ነው ያለው ድባቡ በቪዲዮ እንዳየነውና ሀይሚም ደግሞ ስታስረዳን እንደሰማ ነው ነው ይህንን ድባብ የሚመጥን የሀሳብ ልውውጥ ማድረጋችንን ደግሞ ነገም እንቀጥላለን ማለት ነው። እሺ አድማጮቻችን፣ በያለችሁበት ጥሩ ጊዜ ይሆንላችሁ። ለፓሪስን ጀርማን ነው የምትመኙ ድል? እኔ ለፓሪስን ጀርማን ለምን? ሀሳብሽን ቀየር። መች ቀየርኩኝ? ኢንተር ኢንተር ኢንተር ስጥ ያመ መቼ ይሄ ዱምፍሪስ የሚባል ልጅ ምናምን ስ ነበረ። ምን ኢንተር እኮ አላልኩ እኔ። ኢንተር ሚላንን በነገራችን ላይ ዋንጫ ቢያነሳ የምከፋ አይነት ነገር ሆኜ አይደለም። ግን በቃ በፓሪስ ሰን ጀርማ ውስጥ ያለው አሁን ወቅታዊ ስሜት እና የቡድኑ ውበት እንደዛ እንድመኝ አድርጎኛል። አንተ ደግሞ ለሉዊስ ኤንሪኬ ስል ቢያሸንፍ በጣም ደስ ይለኝ። ሉዊስ ኤንሪኬ በጣም ዝንለት ሰው ነው። በጣም ለምን እንደ ነገርኩሽ ነው። ይሄ እንትኑን አንብቤ፣ ይሄ ፐርሰናል ላይፉን አንብቤ በጣም የሚስብ ታሪክ አለው፣ የሚያሳዝን ታሪክ አለው እና ሲደሰት ሳየው የሚፈጥርብኝ ይህ ዝም ብላ አያይዤ ማስበ ስለሱ ካወቅኳቸው ነገሮች ጋር አያይዤ የተጎዳ ሰው ደስታ አስበሽ ይሄ ሙሉም አይሆን የሚያስደስት ነገር ገጥሞታል፣ ግን ሙሉ ያልሆነ ወይ ልክ በደስታሽ ጊዜ በጣም ከፍ ያለ ደስታ ይሰማሻል ተብሎ በሚጠበቅ ጊዜ የሚመጣልሽ የሆነ ሀሳብ አለ። እኔ ልጁ የምትመጣበት ይመስለኛል። በተደጋጋሚ በዛ የስሜት ጉዳት ውስጥ ሆኖ ግላዊ ነገሩን ነው። እንደ አሰልጣኝም ደግሞ ጎበስለ